የት ነው ቤዛቸው? ሽረ ሽረ ምን አለ? ወርቅ አለ። በቃ ወርቅ ከድሮም ጀምሮ ያለበት አካባቢ ሰው ይሄ ጀኔራል ምናምን ደግሞ መርሳት የሌለብን ነገር ዶላር ከሌለ በወርቅ መሳሪያ ምናምን የመግዛት አቅም ይኖራል። ይሄ ግልጽ ነው፣ ትልቅ ነገር ነው። ብዙ እኮ አሉ፣ ኤርትራን ወርቅ ነው የገነጠላት የሚሉ ሁሉ አሉ። ፊት ለፊት ወጥቶ ኃይለኛ ነው ሀብታቸው ምናምን። ከዛ ጽሑፌ ላይ ደግሞ የጠቀስኩት ምንድን ነው? ስለዚህ ስለ አረቢያን ኑቢያን ሺልድ ሪጅን የጠቀስኳቸው አሉ። አረቢያን ኑቢያን ሽል በወርቅ ሀብቶ የታወቀ በማዕድን ሀብቶ የታወቀ አካባቢ ነው የት የት ነው እሱ ማፑ ኢትዮጵያ ውስጥ ያለው ታዲያ ይህ ሳውዲን የግብፅን የሱዳንን ይዘህ ኤርትራን አካለ ትግራይ ውስጥ ደግሞ ቦታዎች ወለጋን ቤንሻንጉል ጉምዝን የተወሰነ ሶማሌን አካባቢ ትይዛለህ በማፑ ሌላው ትልቁ አካባቢ የት ነው ያለው ትግራይ ውስጥ ማፑን እራሱ ስታየው ሽረና ምናምን አካባቢ ላይ ያርፋል በተለይ ደግሞ ባድመን ይዘህ ባድመን ወርቅ አለ ታውቃለህ እሱን ይዘህ እንዲህ መሬቱም እራሱ ስታየው ላይ እንዲህ አይነት እንቅስቃሴዎች የሚካሄዱበት እንደሆነ ታውቃለህ። አፋርም ምናምንም ሰው ያንን ሁሉ በመደማመር ነው ይሄ መነሻ ማብላላቸው ሀሳቦች ናቸው። ስትጽፈውና ስታወጣው ግን እነኝን ሁሉ ደምረህ ነው የምትጽፈው። ያን ይሄ ነገር ባትል እንደሚኖር ይታወቃል። አሁን ይፈርት እርስ በርሱ እየተማታ ያለበት ያው፣ የነ ሪፖርተርን ዜና ምናምን ማንበብ ይችላሉ። ሪፖርተሮች ዲቴይል ስለሆነ የሚሰሩት እንትንም ናቸው፣ ደግሞ ክረደብል ነገርም አላቸው። የሳይድ ጉዳይ እንዳለ ሆኖ ስለዚህ እሱ ላይ ይዩት። አሁን ያለውን ባትል፣ ስለዚህ ኢቨን ለሁለት የተከፈለው በቃ አሁን ጠቅላላ ኬዙ እሱ ነው። ማዕከላዊ መንግስቱም ደግሞ ወርቅ ባንገብጋቢ ጉዳይ ስለሆነ የሚፈልገው ፎልት ላይን እሱ ነው። ይለማመጧቸዋል። ላ ኮይኑ ነው እነ ኢዛናን ምናምን ጠርተው ከጦርነቱ መሃል እንኳን ይህን ያህል በጀት ሰጥተው ምን ተብሎ እነኛም የእኛው ምናምን ተበላሽቷል መሳሪያችን ምናምን እያሉ አቢዩዝ ያደረጓቸዋል ቁጭ ተብሎ በሴንትራል ጋቨርን ነው በማዕከላዊ ምንድን ነው የብሔራዊ ባንክ ገዢ በሱ ሌቭል ነው የሚያናግሯቸው ቁጭ ብሎ በጦርነት መካከል ነው ምትልም ታዲያ አሁንም ጦርነቱ አልቀረም እየተባለ ሁሉ ይነጋገራሉ ቁጭ ብሎ ያወራሉ የተለየ በጀት ያስመድባሉ ለምንድን ነው እዳ መክፈያህም ነው መሰክ ላንድስታይን ምናም የሚባሉት እኔ የድብቅ ኦፕሬሽኖች ለማካሄድ መሳሪያዎች ምናምን የምትገዛው በሱ ነው። ጎልዲስ ጎልድ ወርቅ እና ወለጋ ምናምንም እንደሱ አይነት ይዛል የወለቀ ጉዳይ። በተለይ የትግራይ ጉዳይና የወርቅ ጉዳይ ስታነሳ ከጦርነቱ ጀርባ በኋላም ማነሳብ ጉዳዮች አሉ። የእርዳታ ድርጅቶች ጋር ይገናኛል። በጣም ከዛ ሌሎችም ለፖለቲካል ፋይናንሲንግ የሚረዱ ምርቶች አሉ። አንድ አካባቢ ላይ የሚታወቁ የሆነ ቦታ በቆሎ ሊሆን ይችላል። ወለጋ እስቴር በቃ ግን ጎልድ ዋና ን ለድርድር ምናምን ሲሄዱ ደብቀው ይዞ ይወጣሉ። ታውቃለህ? እውነት ነው ተደራዳሪዎቹ። ስነግርህ ምንም ጎልድ የለም ወይ ምንም በቃ ማለት እኛ ስናወራው ኮንስፒረሲ ይባላል። ምንድነው ይባለው? እንዴት ነው የዛሬ ኮንስፒረሲ የነገ ዜና ይሆናል ይባላል። አሁን ባለፈው ኬንያ ይወያዩ ምናምን ይወያዩ፣ እኔ ደግሞ ፎከስ ማ ስንት ኪሎ ወርቅ ይዘው ይሆን እኔን እራሱ ከዚህ በኋላ ስንኪ ወርቅ ነው እና ወርቅ በጣም ይዘው ይወጣሉ። አሁን ነው እኔ ያኔ ትዝ ይልሃል ከሸበሌ እና ከምናምን ተፋሰስ ጋር እጌ ሳውራ ከባድ ኬንያ የስማግሊንግ ምናምን ኤሪያነች ምና ብያወራ ያኔ በቃ የሆነ ምን ይቀባጥራል ምናምን የሚለም ሰው አለ። ያው ፒ ኤም በፓርላማ ከባድ የሆነ የማዕድን ኮንትሮባንድ አለ እዛ፣ እሱን ብለው ነው ምናምን ይላል ማለት ነው ግን የትግራይን ስንሰበስበው እሱ እስከ ሱዳንም ስለሚለጠጥ፣ አሁን ሱዳንም በትልቁ የሚያዋጋት የዳርፉ ምናምን ወርቅ ነው። ዳጋሎ ምናምን ወርቅ ላይ ነው በቃ ፎከሳቸው። እና እኔ ልክፈለው እኮ አለ ሱዳን። አሁን የሚፈንዳ ራሱ አንድ ከወንድሙ ጋር የራሱን ዋሪየሮች ዞ በቃ ወርቅ የሚሰራ ሰውዬማ የት ያህል ጎልድ ጎልድ ማይን ፒቶቹ የት ናቸው ነው በቃ ባትን የሚደረገው ስለዚህ አሁን ታውቃለህ፣ በጣም ከባድ ከመሆኑ የተነሳ ን ቼኑ ቤንሻንጉል ጉሙዝ ላይ ከዚህ በፊት የምናነሳው ነው። የትግራዩ ታውቃለህ፣ ሪፖርት ሰጥተዋል የተባሉ ልጆች ራሱ ተገለዋል። ሪፖርት ማለት ሪፖርት ለሪፖርተር ጋዜጣ። በነገራችን ላይ ብዙ ሰዎች የኢትዮጵያን ፖለቲካ በደንብ ለመረዳት ሪፖርተር ጋዜጣ መከታተል አለባቸው። እውነቴን ነው፣ አንተንም ጨምሮ በመክር ዲቴል ነው ሲሰሩ፣ የሚሰሩት ከታተሏል። ግን ከዛ ደግሞ የራሱ የድርጅቱን ባክግራውንድ እንዲህ አይነት መረጃዎች ለማግኘት ቅርብ ነው።